ይህ ከህልፈቱ ደቂቃዎች ቀደም ብሎ ነው። ሁሉም ነገር ሰላም ይመስላል፣ ግን ከዚች ቅጽበት በኋላ ተጫዋቹንና ተወዳጁን ጳውሎስ ዳግም መድረክ ላይ በፈገግታ ተሞልቶ ሲወዛወዝ ማየት ያለፈ ታሪክ ሆኗል። በለቱ አብረን ነበር። እየሰራ የነበረው እዚህ ጊዮርጊስ ፍለፊት ጣይቱ የባል ማዕከል አለና እየተመረቀ ነበር። አብረን ነው እየሰራን ያለ ነው። በጣም የመም ስሜት የለው። በጣም የተጫወትን እየሳቅን ከአምስት በላይ ብሔረሰቦችን ጨፈረናል፣ በደንብ ማለት ነው። ጉራግኛ ለብሰን ሙዚቃ እየጠበቅ ነው፣ ልንገባ ና። በቃ ትንሽ እንደ መሞቅ ነገር አለኝ ምናምን አለ። ምንም ትኩረት አልሰጠ ነው ማለት። እየሰራን መሞቅ የተለመደ ነው፣ እና ሽንት ቤት ፊትን ታጠምና ምናምን አለ። ነው እና በቃ ሽንት ቤቱ ጋር ሄዶ ወደቀ ማለት ነው። በቃ በዘውጫችን ላይ ቀረ፣ ትንፋሽም የለው፣ በቃ ፊቱ ነጭ እየሆነ መጣ፣ እና በቃ አምቡላንስም ሳይመጣቻችን ላይ ቀረ አጣ ነው በዛው ጳውሎስ ሙላቱ የሀገር ፍቅር ቲያትር ቤት ተወዛዋዥ በመሆን ለአምስት ዓመታት አገልግሏል። የመጨረሻ መድረኩ ያሳለፍ ነው ሚያዝያ 18 የተመረቀው የጣይቱ ባህል ማዕከል የምረቃ ስነ ስርዓት ላይ ነበር። በዚያች ዕለት ህይወቱ ያለፈው ጳውሎስ በነጋታው ሚያዝያ 19 ግብአተ መሬቱ ተፈጽሟል። የአይኔን ብርሃን ካጣሁ በኋላ ነው እዚህ መስሪያ ቤት የመጣው ጡረታ ወጥቼ። ነገር ግን ይሄ ቤት ሀገር ፍቅር ለብዙ ነባር ሰራተኞች ሆነ አዳዲስ ሰራተኞች ወጣት ሰራተኞች ፍቅሩ ማግኔት ስለሆነ ከዚህ ቤት የሚርቅ ሰው ስለሌለ ከዚህ ርቅ ና በህይወት ሳላየው ሞቱን ነው የሰማሁት ጳውሎስ በጣም የሚገርም ተፈጥሮ ያለ ሰው እግዚአብሔር ለሱ ብሎ አስተካክሎ የሰራው ሰው ነው ብል ድፍረት አይሆንብኝም ካለው ባህሪ የእውነት ሰው ሲሞት እንደሚሞገሰው አይደለም የእውነተኛ ታሪኩ ነው ለሰው ያለው ፍቅር አክብሮት ትህትና ቅዱስ የሆነ ልጅ ነው። በቃ በአጠቃላይ የምትሆን የሚሰማ ሰው እንጃ፣ ወንድ ሆኖ በቃ የተሰበረ ልብ ያለው ልጅ ነው። ጓደኛዬ ነው፣ በጣም የልቤ ጓደኛዬ ነው፣ መካሬም ነው። ማለት ብዙ ጊዜ ሰው ሲሞት ደግ ደግ ነገር ይነገራል። ግን የሱ ግን የእውነት ነው። በቃ የእውነት በቃ እግዚአብሔር እውነት እግዚአብሔር የሰራው ሰው ነው። እሱ ስለሞተ ስለ እንትን ስላለ ምናምን አይደለም፣ የእውነት መልካም ነው። አንገደፊ ነው፣ ተጫዋች ነው። ከፍቶሽ መተሽ ጳውሎስ አጠገብ ማዘን የተከለከለ ነው። በጣም መልካም ሰው ነው። በጣም በጣም በመልክ በቁመና በአጸደ ስጋ ባላየውም ባላቀውም፣ በተግባሩ ግን አውቀዋለሁ። እንዲህ አይነት ሰዎች ደግሞ አይበረክቱም። በ1985 ግንቦት 3 በአዲስ አበባ ሚኒሊክ አካባቢ በኮሪያ ሰፈር ተወለደ። የቤቱ የመጨረሻ ልጅ ነበር። ህብረት ፍሬ የመጀመሪያ ደረጃ ትምህርት ቤት ገብቶ የአንደኛ ደረጃ ትምህርቱን በመስከረም ሁለት ትምህርት ቤት ደግሞ የሁለተኛ ደረጃ ትምህርቱን ተከታትሏል። እናትና አባቱን በልጅነት ዕድሜው በሞት በመነጠቁ ከአንድ ብቸኛ እህዱ ጋር ህይወቱን አሳልፏል። በተለያዩ የኪነ ጥበብ ክበባት የመሳተፍ ልምድ የነበረው ጳውሎስ ከ2002 ዓ.ም ጀምሮ በተወዛዋዣነት በተለያዩ ቦታዎች በነፃ አገልግሎት እንዲሁም በቅጥር መስራት ጀመረ። በብሔራዊ ቲያትር፣ በባህልና ቱሪዝም፣ በተለያዩ የከተማዋ ታዋቂ ሆቴሎች እንዲሁም በሀገር ፍቅር አቅሙን አሳይቷል። በኤምባሲዎች በመገኘት ለውጭ ሀገር ዜጎች የኢትዮጵያን ባህላዊ ጭፈራ ሲያስተዋውቅ ቆይቷል። አገር ፍቅር መጀመሪያ ፍሪ ሰርቪስ ነበር የጀመረው። በ2002 ነበረ ትምህርቱን ከጨረሰ በኋላ ከዛ በኋላ ፍሪ ሰርቪስ ብሔራዊ ትያትር እየሰራን ወደ ሀገር ፍቅርም ገባ። አየር ኃይልም ቅጥር ሆነ። ባልና ቱሪዝም ሰርቷል። እዛም ቅጥር ነበረ እና ለሀገር ብዙ ውለታ ሰርቷል ከፍሏል እና አሁን ለእኛ ድንገተኛ ሞት ነው። በብሔራዊ ቲያትር ሰርቷል። ይሄ ልጅ ፍሪ ሰርቪስ ባለ ሰዓት በተገኘው ስራ ላይ ሰርቷል። ሀገር ፍቅር ደግሞ ለአምስት ዓመት ሰርቷል። መከላከያ ውስጥም የተለያዩ ሆቴል ትልልቅ ሆቴሎች የአገርን ተልዕኮ ተቀብሎ ደግሞ በየቦታው ሄዶ መከላከያን ማንቃት ብት በኮቪድ ላይ ብ እውነት በጣም ትልቅ ትልቅ ነገር የሰራ ልጅ ነው። ግን ድምፁ የማይሰማ እንደተባለው ሰርቶ ልክ ወደ ቤቱ ሄድ ልጅ ጳውሎስ በሀገር ፍቅር ትያትር ቤት ውስጥ ፍሪላንስ ነው የሚሰራ ደሞዝ እንኳን የለውም። የአገር ፍቅር ቤቱ ብቻ ስለሆነ ስለሚወደው ነው። ሞት ለሀገር ፍቅር ቲያትር ብርቅ አይደለም። በታሪክም በአካል ኖረንም እንደምናውቀው ወደ እርግጠኛ አይደለሁም፣ ዓመተ ምሕረቱ ሰባ አንድ ሰባ ሁለት አካባቢ ወይም ሰባ ሶስት ጌታቸው ከበደ የሚባል ሙዚቀኛ እና የዘመናዊ ሙዚቃ ክፍል ኃላፊ ተመልካች ከመግባቱ በፊት የሙዚቃ ሳውንድ ሲስተም ቀድሞ ሲያዘጋጅ እዚች መድረክ ላይ ኤሌክትሪክ ይዞት እዚች መድረክ ላይ ህይወቱ አልፏል። በ1977 ዓም ደግሞ በአይኔ ያየሁት እዚህ መድረክ ላይ መድረክ እየመራ በላይነሹ ባንት የምትባለ አንጋፋ አርቲስት ዘፈን እየዘፈነች ግጥሙን ሳትጨርስ፣ ጨርስ ማይክሮፎኑ እንደያዘች ተንደርድራ ወደኋላ ወድቃ ሙዚቀኞች እዚህ መድረክ ላይ ስለነበሩ አፋፍሰው ይዟት ወደ መድረክ ጀርባ ሲወስዷት ኦሬዲ በላይ ነሹ ባንተ ህይወቱ አልፏል። ሌላው ሶስተኛ ደግሞ ወጣት ጳውሎስ ሙላት ነው። የጳውሎስ ስልፈት ለተወዛዋዦች ማንቂያ ደውል ነው በማለት በሻማ ማብራት ስነ ስርአቱ ላይ የሙያ አጋሮቹ ሀሳብ ሰጥተዋል። በተለይም ተወዛዋዦች በጤናቸው ጉዳይ ላይ ብዙ ትኩረት ሊሰጣቸው እንደሚገባ በማሳሰብ የሟቹን ጓደኛቸውን ብቸኛ እህት እንደግፍ ሲሉም ጥሪያቸውን አቅርበዋል። ዛሬ ተወዛዋዡ ምንም አይነት ኢንሹራንስ የሌለው ነው። ድሮ በድሮ እንደተቀመጠን ነው። መንግስት ይሄን ሊያስብበት ይገባል። ለሀገር ነው የምንሰራው። ከምንም በላይ ሀገሬን እያስተዋወቁ ሀገሩን የሚያስተዋውቅ ልጅ ሀገርን የሚያስተዋውቅ ነው። ይህ ትውልድ ይህ ተወዛዋዥ ግን መንግስት አላየውም። አሁኑ ቼካ እናደረግም እኛ ስቴጅ ላይ ስንወጣ ጤናችንን ቼካ እናደረግም ና ጳውሎስን በቃ ተነዋል። በጣም ከባድ ነው። የውዝዋዜ ልብሱን እንደለበሰ ላ በጣም ከባድ ነው። እና ተወዛዦች በቃችሁ፣ እራሳችንን እንኑር ነው የምለው። እንደት እንደ እናትም ሁሉ ነገሩ የሆነች እህት ነበረችው። የሚጦራትም ብዙ ነገር የሚያደርግላትም እሱ ነበረ። አሁን እሱ ከጎኗ የለም እና የምናስበው ምንም ምንድነው ለእሷ ነው። አሁን በተቻለ መጠር ይህን የሚያዩላ ሰው ቢያንስ እሱም ቢረዳልን እህቱም ቢረዳልን ደስ ይለናል።